ከቴዲ አዋሳ ንግግር የምረዳው ነገር ግን ኖርማሊ ቤት አዘጋጅተን ተብሎ የሆነ ሰው አካል ስም እየተጠራ ነበር። በዚህ አጋጣሚ ለቴዲ አዋሳ ከቻላችሁ ቆርጣችሁ ላኩለት። አይ ቲንክ እሱ የሚገባው ሌሊት ስለሆነ እኛ ስንተኛ ነው እንትን የሆነው ካናዳ ታይም ይለያያል። ለዛ ነው መገናኘት ያልቻልነው እንጂ እኔ ራሱ ላይቡ ላይ ገብቼ ሪኩዌስት ልኬ ማውራት ይችላለሁና፣ እንትን ነው እየሆነ ያለው። ቴዲ የሚሰማኝ ከሆነ መጠየቅ ካለበት ራሱ በራሱ ቤት በክብር ጠርቶ መጠየቅ ነው ያለበት ብዬ ነው የማስበው። ከዛ ውጭ ግን እንትና ቤት እንትና እና እንትና ተጠያቂ ምናምን የሚለው ነገር ላይ በፍጹም አክሴፕታል አደርግም፣ ልክም አይሆንም። ስለዚህ ቴዲ መጠየቅ ከፈለክ እያንዳንዱን ሰው እያስገባህ ጥያቄ ያላቸውን ሰዎች እያስገባህ እንጠይቃለን። ግን በቤት ስርዓት ባለው መልኩ መደማመጥ ስለሚኖርብን ብዙ ሰዎች ከስር ያሉት ሪስፔክት ሰጥተው ማድመጥ ስለሚፈልጉ እውነትን ማወቅ ስለሚፈልጉ እያንዳንዱ ነገር በመረጃና በማስረጃ መጠየቅ ስላለበት በቤት ብታደረገው ጥሩ ነው። ቦታ እናሳውቃቸዋለን። እንትና ቤት እንትና ቤት ሊሆን ይችላል የሚለውን ነገር አክሴፕት አላደርግም። በራስ ቤት ምጠራኝ ከሆነ አክብር ይመጣለሁ። ይህንን ማደርገው ለምንድ ነው በአንድም በሌላ መንገድ የሚያከብሯችሁም የሚያውቋችሁም ሰው እንደዚሁም አዲስ የሆነም ሰው ደግሞ መረጃችሁን እንዲያውቅ ስለ እናንተ ማወቅ ያለበትን ልክ እንዲያውቅ፣ አጭበርባሪም ከሆንኩኝ አጭበርባሪነቴ እንዲታወቅ፣ ንጹሕ ሆኖ ደግሞ ስራውን የሚሰራ ሰው መሆኑን ማሳወቅ ተበቻለ በዛ ልኩ ማለት ነው። ከዛ ውጪ ብር የተላከላችሁን ታጭበረብራላችሁ። የእንትናን የእንትናን እያላችሁ ስም የምትሰጡ ሰዎች አላችሁ። በመጀመሪያ ደረጃ ምናልባት ብዙ ብር ተልኮ በዜናዎችም የተሰራው የወንድማችን የፊራው ልትቻ ብር ነው። እኔ ደግሞ ከፊራውል ጋር የተነካካ ጉዳይ አንድ ብርም ለእኔ ልኮ አያውቅም። በእርዳታ ታሪኮች ውስጥ አንድ ብር ለእኔ ልኮ አያውቅም። ሶ ይህንን ከዛ እንድታወጡ ትፈልጋለሁ። በእኔ ጋር ቀጥታ እሱ የላከልኝ ወይም አድርስ ያለኝ ነገር አምስት ሳንቲም የለም፣ በእርዳታ ታሪኮች ውስጥ። ከዛ ውጪ በእኔ አካውንት ብር ተሰብስቦ የሚያውቅበት ሁኔታ ድሮ ደፍተር ለሰዎች ስናደርስ ያንንም ደግሞ በቪዲዮ እያሳየን በዶክመንት እያሳየን ሪፖርትን በቴሌግራም እያደረግን እየጨረስን ክሊር እያደረግን እየወጣን ያሳለፍነው ነገር እንጂ ማንኛውም ቤት እኔ ታማሚ ሲረዳ የራሳቸውን አካውንት ለጥፈው እንጂ ተረድተው የሚሄዱት ከኔ ጋር ተያይዞ በእኔ አካውንት የሆነ ነገር ምንም ነገር የለም። ተግባባን። ከዛ ውጪ በሆነ አጋጣሚ ላይ ከወንድማችን ፊራው ልተቻ ጋር ተጣልተናል። አው እንግዲህ ብዙ ነገር ተነስቶ ማለት ነው። ሁልጊዜ ጊዜ ጊዜ እየተጠበቁ እነዛ ነገሮች እንዲነሱ ስለሚፈልግና ቴንሽን ስለሚሆን ነው እንጂ ብዙ ጊዜ ሶሉሽን ተሰጥቶት የተነጋገርንባቸውን ጉዳዮች እንደ አዲስ ይመጣሉ። ሰው የተቀያየምንበት ክፍተት የነበረበት ጊዜ አለ። ያንን ግን ሶሪ ሶሪ ተባብለን አልፈነዋል። ምናልባት ጥያቄ አለ፣ ጥያቄ አለኝ እኔ ጥያቄ አለኝ እኔ አሽሙር በጣም ከሚወዱ ሰዎች መሃል ቀጥቶ መናገር የሚችልባቸው ነገሮች ቢመጡ ጥሩ ናቸው። የተደባበሰ ነገር ልክ ስለማይሆን የተደባበሰ ነገር ልክ አይደለም። ለምን መሰላችሁ? ለምሳሌ አንድ ንግግሩ ላይ ቪዲዮ ኦሬዲ ሲቀረጽም ምንድን ነው እሱ፣ እኔ እንደ አረብ ሀገር ሰዎች አስክሬን ብዬ ዘመናዊ ድር አቋቁሜ እንትን አላረግም። ላጭበረብር በረብር አልሄድም። ሰጪ ነኝ እንጂ ተቀባይ አይደለሁም። ሁልጊዜ ይሄ ሞቶ ነው ያንን ነገር ይለዋል። ሁልጊዜ ሰጪ ነኝ ልጠየቅ አይገባም። ነው ነው እኛ ደግሞ ሰጪ ስትሆን በደሆች ላይ መቀለድ ልክ አይደለም። ነው ሚዲያው ላይ መጥተህ ቃል የምትገባው ራስህ ከሆንክ ብትሰጣቸው ጥሩ ነው። በደሃ ላይ መቀለድ ልክ አይደለም። ያ ሰው ችግሩ ይዞ ሌላ ሰው እንዳይረዳ እሰጥሀለሁ በሚል ተስፋ አግኝቷል። በሚል ተስፋ የሆነ ሰው ችግር ላይ ከሚወድቅ የራስህን ነገር ነው ቃል ስትገባም እሰጥሀለሁ ያልከው ከራስህ ነው ግን ሳትሰጠው ስትቀር ያ ሰው ይጎዳል። ነው ኦልሬዲ ሌላ ሰው እንዳይረዳ በራት እስጋ ነው። ይህ ትክክለኛ መንገድ ነው መሆን ያለበት። ምክንያቱም ደሃ ስለሆነ ብቻ ሰንበዲ ስለሚሰጠው እሱ በሰጠው ልክ የሚባል ነገር የለም። ሚዲያው ላይ ተመጥቶ እኔ አደርጋለሁ ካለ ያንን ነገር ማድረግ አለበት ማንኛውም ሰው ማድረግም አለማድረግም መብቴ ነው ለማለት ሚዲያው ላይ መግባት አልነበረበትም። እሰጣለሁ ብሎ መምጣት የለበትም ማንም ሰው ማለት ነው። ምክንያቱም አንዳንዴ ደሃ ሲባል መቀለጃ ይሆናል። የሚያናድደኝ ነገር አንዱ አንዱ የሚያናድደኝ ነገር ምንድነው? ሬሳ እንትን ለማለት እንትን ለማለት ብሎ አሽሙር የተናገረው ጀስት ከአረብ አገር ምን የምንሰራው እኛ ነን። እህቶቻችንን አስክሬኖች የምንቀበለው የምናበረታው ለችግራቸው የምንደርሰው እኛ ነን። በቀጥታ ይሄን ይሄንን ነገር እንዲህ የምታደርገው ለምንድን ነው ብሎ ፊት ለፊት መጠየቅ ይቻላል። አሁን ጉዳዩም የሚገናኘውንም አይገናኘውም አንድ ላይ አምታቶ ድብልቅልቅልቅልቅ አድርጎ በቃ ሰንበዲ ብቻ እኔ ሌጀንድ ነኝ፣ የሁሉም አናት ነኝ። ይሄንን ሁሉ በቃ ማለት ብዙ ሺህ ሰዎች ሳይናገሩ የሚረዱ አሉ። ብዙ ሰዎች በሚሊዮን የሚቆጠር ነገር እየረዱ የሚያግዙ ሰዎች አሉ። አሁን እንዳለ ትኩረቱ በቃ ኢትዮጵያ ውስጥ ያለው ወይም ቲክቶክ ላይ ያለው እርዳታ ሁሉ በአንድ ሰው እንደሚደረግ እየታሰበ ነው ነው በሚሊዮን የሚቆጠሩ አንድ ብርም የሰጠ ሰው ካለው ጉድለት ላይ ነው የሚሰጠው። ማወቅ ያለብን አንድ ብርም የሚሰጥ ሰው ካለው ጉድለት ላይ ነው የሚሰጠው። በሚሊዮን ስለሆነ አይደለም የምንፈልገው፣ ልቡን ነው አይደለም። ብር መስጠት ታብታብ የሚያደርግ ሰው ራሱ ቀና ልቡን ያሳያል። ቢኖረው ኖሮ ሊያደርግ ይችላል። በዚህ ልክ ነው መሆን ያለበት። የሆነ ነገር ስንሰጥ እንትን መሆን የለበትም። ያው መጽሐፍ ቅዱስ የምናውቅ ከሆነ እግዚአብሔር ነው የልብን የሚያየው። በስውር የሰጣችሁት በገሃድ ምላሹን ከእግዚአብሔር ነው የምትጠብቁት እንጂ ከሰው አይደለም። ሶ እንትን አይደለም፣ በቃ ፌር አይደለም። ይሄ ሁሉንም ነገር እኔን ያደረግኩት ማስረዳት፣ ለምን አልፈለገ የተበላው ብር ይሄ ነው፣ በዚህ አካውንት የገባው ይሄን ሰውዬ ፈልገዋለሁ ብሎ ስም መጠራት አለበት። እንዳለ በደሃ ላይ መዝመት ወር ደግሞ እዚህ ላይ መልካም ሥራ የሚሰሩት ላይ መዝመት አይደለም። በቃ ይሄ የተባለ ግለሰብ በዚህ በዚህ አካውንት እንደዚህ አይነት ብር ልኬለት አላሳወቀኝም፣ ይሄ መረጃ ነው ብሎ ያንን ነው መለጠፍ ያለበት መጠየቅም ያለበት ማስተራብነትም ምላሽ ሰጥቷል። በዚህ አጋጣሚ የቦረና ድርግ ጊዜ እኔም ውጭ ሀገር ነበርኩ ለማስተራብነት እኔም ካሰባሰብነው ላይ በተለያየ መንገድ ብሮች ልከን በስነ ስርዓት አድርሶልን ቪዲዮ ልኮልናል። ላይቭም ደግሞ ገብተን ኦረዲ ቀጥታ ሲረዳቸው ያሳየን ቪዲዮም ዶክመንትም አለ እኛ ጋር ማለት ነው። ሶ ምንድነው መሆን ያለበት የሚጠየቅ ከሆነ በጀነራል በቃ እዚህም እዚያ መነካካት ካልሆነ ተስፋዬ ክንፈ፣ ተስፋዬ ክንፈ በዚህ በዚህ ቀን የሰጣሁን ነገር የታደረከው ይሄንን ጣጊቁልኝ ነው መባል ያለበት ግራ ተጋባን። ስለዚህ ይሄ ልክ አይደለም ሶ አሁንም የምነግራችሁ ምንድነው ጥያቄ መጠየቅ ትጠየቃላችሁ ብሎ እንግዲህ ቴዲ አዋሳ ቪዲዮ ሰርቷል። በተቻለው መጠን አፍጥኖ እኔን እንዲጠይቀኝ መልእክት አስቀምጬለታለሁ። የምጠየቀው እሱ ቤት ከሆነ ነው የሚጠይቀኝ እሱ ቤት ከሆነ ነው በክብር ከዛ ውጪ እኔም ላይቭ ስትሪመር ነኝ። በራሴ ቤት የፈለኩትን ሀሳብ የፈለኩትን ጥያቄ የሚጠይቀኝን ሰው እያስገባው በክብር አስተናግጄ መጠየቅ እችላለሁ። ጥያቄ ካለ ማለት ነው። ሶ ከዛ ውጪ ማንም ቤት ሄጄ መጠየቅ አልፈልግም። ከዛ ውጪ ማንም ቤት ሄጄ መጠየቅ አልፈልግም። ከዛ ውጪ ኤኒ ጥያቄ፣ ኤኒ ጥያቄ ያለው ሰው አሁን ገብቶ እኔን መጠየቅ ይችላል። ኤኒ ጥያቄ። አሁንም እነዚህ ነገሮች ካልጠሩ በስተቀር ስራዎችን እንዳንሰራ ወደኋላም፣ ቴዲ ቤት ተብለዋል። ኦኬ፣ ያ ቴዲ ቤት ከሆነ በደስታ እሄዳለሁ። አዎ ቴዲ ቤት ከሆነ በደስታ እሄዳለሁ። ማንኛውም ሰው የሚፈልገውን ጥያቄ እዛ ይጠይቀኝ። ቤትኛውም መልኩ ቤትኛውም መልኩ ሰው በክብር እንደዛ ጥያቄ ጠይቁኝ። እሺ ሚኪ ኮመንት ላይ ስራህ ምንድነው? ኦኬ ስራህ ምንድነው ለምትሉኝ ሰዎች እኔ እንግዲህ ከአውስትራሊያ ነው የመጣሁት። አስር አመት አውስትራሊያ ኖር ያለው ትራክ ድራይቨር ነኝ። ወደ ታች ቪዲዮዎችን ወርዳችሁ ካያችሁ የኔን የኑሮ ስታተስ ታውቁታላችሁ ማለት ነው። ብዙ ስራዎች እሰራለሁ ሎሚ ኢንተርቴንመንት የተሰኘ የሙዚቃ የፊልም ኢንዱስትሪ ውስጥ ባለቤት ነኝ። ታቦር ቲዩብ የተሰኘ መንፈሳዊ መዝሙር ቻናል አለኝ፣ የዛ ባለቤት ነኝ። ፊልሞች የገዛን የምንሸጥባቸው ወይም የአማርኛ ፊልሞች ኤሊያና ኢንተርቴንመንት የሚል የዩቲዩብ ቻናሎችም አሉን፣ በጋራ ምንሰራቸው የኛ ዴሊቨሪ የተሰኘ አዋሳ ላይ የሚሰራ የዴሊቨሪ ስራ ድርጅት ፊፍቲ ፐርሰንት ወይም ሀምሳ ፐርሰንት ሼር ሆልደር ነኝ። በትምህርት በማኔጅመንት ዲግሪ አለኝ። በቲያትሪካል አርት ዲግሪ አለኝ። በአግሪካልቸር ዲፕሎማ ያለኝ በፕላን ሳይንስ አኒሜሽን፣ እና ቪዲዮ ግራፊክስ ዲፕሎማ እዚህ ኢትዮጵያ ውስጥ የተማርኩት፣ እንደዚሁም ውጭ ላይ ደግሞ ያንኑ አፕግሬድ ያደረኩት ባለሙያ ነኝ። በእውቀት እንደዚህ ነኝ። ከዛ ውጭ የተለያዩ ሰዎች ዩቲዩብ ቻናሎቻቸውን ማኔጅ አደርጋለሁ። ከዛ ማኔጅ ሳደርግላቸው የማገኘው የራሴ ገቢ አለኝ። ሶ በዚህ ልክ የኔ ደረጃ ይሄ ነው። ምናልባትም የፊልም ባለሙያ ነኝ። ኢትዮጵያ ውስጥ ያለው ከአራት ፊልሞች በላይ ፕሮዲዩስ አድርጌ ዳይሬክት አድርጋለሁ። ከሰባት መቶና ከስምንት መቶ በላይ የፊልም ተዋናይ አሁን ፌመስ ሆኖ መታወቃቸውን በአንድም በሌላ መንገድ እኔ አስተምሬያቸው እዚህ የደረሱ ብዙ ጀግና ልጆች አሉ። ተስፋ ያበበ ወይም ክብር ዶክተር አርቲስት ተስፋ ያበበ ፋዘር ቤት ከሰባት ዓመት አመት በላይ ብዙ ተማሪዎችን በነጻ ሳስተምር የነበርኩ እንደዚሁም በፀረ ኤድስ ክበብ ገና ከክፍለ ሀገር ካሰበ ተፈሪ ስመጣ ወይም ከጭሮ ስመጣ ብሌን ፀረ ኤድስ ክበብ የሚባል በኦሮሚያ ደረጃ አንደኛ ወጥቶ የተሸለመ እጅግ ትልቅ እንቅስቃሴ ያደረገ መልካም ስራ የሚሰራ ትልቅ ተቋም ውስጥ ከ60 በላይ ትሬኒንጎችን ወስጄ ሰርተፊኬቶች ያሉኝ በብዙ መንገድ ከሰዎች ጋር በፍቅር እና በሳቅ የተዋሃዱ ጊዜያቶችን እያሳለፉ በቁም ነገር ቦታ ላይ ቁም ነገረኛ ለተቸገረ ሰው ካለኝ የማካፈል ነቴ አውስትራሊያዊ ነው። እንደምታዩት በየሎ ካርድ ነው ኢትዮጵያ ውስጥ የምኖረው፣ በየሎ ካርድ ነው ኢትዮጵያ ውስጥ የምኖረው። ወደዚህ ስመጣ ወደ ኢትዮጵያ ስመጣ ለመጀመሪያ ለመምጣት ትልቅ ምክንያት የነበረኝ የወንድም ካሊድ ፋውንዴሽን አደጋ ላይ ስለነበረ ድርጅቱ የህዝብ ስለሆነ መቋቋም አሮና የወንድም የወንድም ድርጅቱ መቋቋም ስላለበትና ችግሩ ስለነበረ ከመምጫዬ ቀደም ብዬ ወደ አዲስ አበባ መጥቼ ለአራት ወራቶች ወንድም ካሊድ ፋውንዴሽንን አሁን ያለበት ደረጃ እንዲደርስ በምችለው አቅም ወንድሜን እያገዝኩ በጋራ የጉልበት ስራ እየሰራው እዛው ግቢ አብሬው ፊልም ማህበራት ሰርተፊኬታችን ነው። ይሄ ደግሞ የንግድ ፍቃዱ ነው ህጋዊ ሆኖ። በነገራችን ላይ ለምን ጠየቁ? ጥያቄ ስለ ጀጎል በተለይ ስለ ጀጎል በተለይ ቲክቶክ ላይ መመለስ ግዴታ ኖሮብን አይደለም ስለ ጀጎል ቲክቶክ ላይ መመለስ ግዴታ ኑሮብን አይደለም። የምንመልሰው በጀጎል እንደዚህ ነው፣ በጀጎል እንደዚህ ነው ለሚለው ስራችን ግን አረብ ላይ ስላለ እህቶችና ወንድሞች ጥርት ያለ ነገር እንዲደርሳቸው ስለምንፈልግ ነው እንጂ ኦዲት የምንደረገው በአገር ውስጥ ነው። ህጋዊንን፣ ግለሰብ አይደለም ተቋም ነው፣ በቦርድ የሚተዳደር ድርጅት ነው ጀጎል። እኔ የድርጅቱ ስራ አስኪያጅ ነኝ፣ መስራች ነኝ። ከዛ ውጪ መንግስት ኦዲት የሚያደርገው የራሱን ጊዜ ጠብቆ ቼክ የሚደረግበት ተጠያቂም ከሆነ ላይሰንሱ የሚነጠቅበትና ስራው የሚታገድበት ሲስተም ያለው እዚህ ሀገር ላይ ነው። በዛ ልክ ነው የምንሰራው፣ ተጠያቂ ሆነን ነው። ከዛ ውጪ ጀጎል ላይ ሲቀላቀሉ ማንኛውም ሰው በፍቃደኝነት ነው የሚገባው። መታወቂያዎች አይዲ ይኖራቸዋል። ማንኛውም አባል መሆኑ የፈለገ ሰው ሁሉ አባል ይሆናል። አገልግሎት የሚያገኘው በነፃ ነው። እኔ ላይቭ ላይ ስመጣ አስገቡን፣ ችግር ላይ ነኝ የሚል ሰው ነው ማስገባው አስገብቼ ምን ሆነ ሽቴ በየቀኑ ታያላችሁ አይደል እንደዚህ እንደዚህ ሆንኩ ማነሽ ስምሽን የምሰራውን ነገር በፋይል አድርጋለሁ ከጀጎል ስራዎች አንዱ ሚዲያና የማንቃት ስራ የመስራት ግንዛቤ መስጠት አንዱ ካታጎሪ ነው አራት ነገሮች ላይ ይሰራል በጤና በህግ በሚዲያ እንደዚሁም ደግሞ ራስ በማቋቋምና በተለያዩ ስልጠናዎች ወደ መስመር የሚገቡበት ነገር ላይ ይሰራል በሚዲያው ረገድ እንግዲህ ስንቱን እንዳነቃን እንዳትበሉ ተጠንቀቁ፣ እያለን ከሌባ ጋር እንደምንተናነቅ ታውቃላችሁ። ችግር ላይ ያሉ ተበላን የሚሉ እህቶቻችንን እያዳምጥን ለማስመለስ የምንጠረው ነገር ታውቃላችሁ። በቤተሰቦቻቸው በተለያየ መንገድ በፍቅረኞቻቸው የተዘረፉ ብዙ ሰዎችን ብር ለማስመለስ እና ንብረታቸውን ለማስመለስ ስንተጋ ታውቃላችሁ ማለት ነው። ሶ እኛ ጋር ጀጎል አባል መሆን የሚፈልግ ሰው ማንኛውም ሰው በፈቃደኝነት አባል መሆን ይችላል። ምንም ነገር ክፍያ የለውም። ነገር ግን አባል ስትሆኑ አባል በፍላጎት ይሆናል በሚል ማንኛውም ዓለም ላይ ያለ ሰው በተለያየ መንገድ አባል መሆን ይችላል። በተለያየ መንገድ ለምሳሌ በመተዳደሪያ ደንባችን ላይ አንድ ሺህ ሶስት ሺህ አምስት ሺህ አስር ሺህ እና ከዛ በላይ ማንኛውም ሰው በግለሰብም ሆነ በተቋም ድርጅት ውስጥ ተቀላቅሎ አባል መሆን ይችላል። የኢትዮጵያ 1000 ብር 3000 ብር 5000 ብር 10000 ብር እንደዚሁም ከዛ በላይ